አምላክ አሜን። አምላካችን ቅዱስ እግዚአብሔር እዚህ ስላደረሰን ሰርነቱ ጠብቆ የዛሬዋን ቀን በእድሜያችን ላይ ስለጨመረልን ክብር ምስጋና ይድረሰው። እንኳን ለ2017 ዓ ም በዓለ ሆሳዕና በሰላም በጤና አደረሳችሁ። አርኅዉ ኆኅተ መኳንንት ወይትረኃዉ ኆኅት ለፍጥረት ይባእ ንጉሠ ስብሐት። መኳንንት ደጆችን ክፈቱ የዘላለም ደጆችን ይከፈቱ የክብር ጌታም ደጆቹ ይግባ፣ ይላል ቅዱስ ዳዊት መዝሙር 23 ቁጥር 9 ላይ እናገኘዋለን። ቅድስት ቤተክርስቲያናችን እግዚአብሔርን የምናገኝባቸው ከእግዚአብሔር ክብር የምንቀበልባቸው በዓላት አሏት። እነዚህ በዓላት በአበይት አበይት በዓላት እና ንዑሳን በዓላት በመባል ይታወቃሉ። ይሄ በዓለ ሆሳዕና ከንዑሳን በዓላት የሚመደብ ነው። በአብይ ጾም የመጨረሻው ሳምንት ሰንበት በቤተ ክርስቲያናችን ሀገራችን ይከበራል። ይህ በዓል በመሰረታዊነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ተገልጾ ከጾመ በኋላ ለማስተማር ወደ ዓለም ወደ ምድረ እስራኤል ገብቷል። በዚያ ሶስት ዓመት ከሶስት ወር አስተምሯል። እናም ይህንን በዓለ ሆሳዕና የሚከበርበት ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለበዓል ወደ ኢየሩሳሌም ወደ መቅደሱ የገባበት እለት በዚያ ቀን ይከበራል። በዓለ ሆሳዕና የጌታችን የመድኃኒታችን የኢየሱስ ክርስቶስ ጌትነቱ የተገለጠበት የሰው ልጆች ብቻም ሳይሆኑ ልዑዛን ፍጥረታት ጌትነቱን አውቀው ለምስክርነት ያመሰገኑበት በዓል ነው። እንግዲህ ይህ በዓል እንዲሁ እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ አይደለም። ጥንት በነቢያት ሲነገርለት የመጣ በኋላ ደግሞ የነቢያትን ትንቢት ሊፈጽም ክርስቶስ ተገልጧል። በዚያ የተከበረ በዓል ነው። ለኢሳይያስ፣ ለዘካርያስ ስለዚህ በዓል በስፋት ተናግረዋል። እስራኤልም ጥንት አበው በምሳሌ ሲገልጡት ኖረዋል። የበዓል አከባበሩ እና ጌታችን ወደ ኢየሩሳሌም ወደ ቤተፋጊ ደብረ ዘይት አካባቢ ሲደርስ ፈነወ ክሌተ ማርዳይሁ ከደቀ መዛሙርቱ ሁለቱን ላካቸው ይላል እንደዚህ ያላቸው ወደፊቱ ሊሄድበት ወዳሰበው ሀገር ላካቸው እና እትረክቡ እድግ ተእስር ተዘ ምስለ ዋላ ከውድንጫዋ ጋር የታሰረች አህያ ታገኛላችሁ እትህወሙ አምጽእዎሙ ተፈታችሁ አምጡልኝ ብሎ ለደቀ መዛሙርቱ ነግሯቸዋል ጌታቸው ይፈልጋቸዋል ብላችሁ መልስ ስጡ ያን ጊዜ የሰዷቸዋል ይፈቅዱላቸው ላቸው እንዳዘዛቸው ሄዱ። ሁለቱ ደቀ መዛሙርት በሊቃውንቱ ትርጓሜ ቅዱስ ጴጥሮስ ና ቅዱስ ዮሐንስ እንደሆኑ ይነገራል። አገኙ፣ ወዲያው ወዲያው ከታሰሩበት ፈተው ይዘውለት መጡ። ይዘው ሲመጡ ወረሃኑ አልባሲሆሙ ሆሙ በአህያዋ ና በወረንጫዋ ላይ ልብሳቸውን ጎዘጎዙ፣ አነጠፉ ይላል። ከዚያም በኋላ ጌታችን ከኢየሩሳሌም ከተነሳበት እስከ ቤተ መቅደሱ ድረስ 16 ምዕራፍ ያህል እንደሚሆን በታሪክ ተገልጧል። ደቀ መዛሙርቱ፣ ህፃናቱ፣ ሽማግሌዎቹ እያመሰገኑ በሚሄዱበት ቅጽበት እስራኤል ፈሪሳውያን በተለይ ቀንተው ነበር። ለምንት እነዚህ ለምን ሲዘምሩ ዝም ትላለህ? ብለውት ነበረ። እነዚህ እንኳን ዝም ቢሉ ደንጋዮቹ ተነስተው ይዘምራሉ ብሎ ጌትነቱን የሚገልጡ ፍጡራን እንደነበሩ ገልጦላቸዋል፣ አሳይቷቸዋል። ይህም አልቀረ በቢታንያ የነበሩ ደንጋዮች በቃለ ብእሲ በሰው አንደበት ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የሚመጣ የተባረከ ነው ብለው ይናገሩ ነበረ። እግዚአብሔር ስም የሚመጣ የተባረከ ነው፣ ቡሩክ ነው መድኃኒት መባል ይገባዋል ብለው አመስግነዋል፣ ድንጋዮቹ ወዲያው። ኢየሩሳሌም ጌታችን ሲገባ በሉቃስ ወንጌል 19ኛ ምዕራፍ እንደተገለጠው ሰዎቹ ባለመረዳታቸው ምክንያት ሀገሪቱን አይቶ ናይቶ አልቅሶላታል። ሶመያ ለሀገር በከላይን፣ ያ ሀገሪቱን አይቶ አለቀሰላት አዘነላት ይላል። ሰው መስተት አምር የወም መድኒ ሰላምኪ፣ ብታውቂ ሰላምሽ ዛሬ ነበር መድኃኒትሽ ቀርቦ ነበር አላወቅሽም እንጂ ብሎ ወቅሷቸዋልም አዝኖላቸዋልም። ጌታችን እንደ ጌትነቱ እንደ አባትነቱ ለፍጥረት መድኃኒት ሊሆን የመጣ ነውና አዝኖላቸዋል፣ ባለማወቃቸው ወቅሷቸዋል፣ ጊዜያቸውም ባለመጠቀማቸው ማለት ነው። በትሁት አህያ ላይ ተጭኖ የመጣው በትሁት አልያድር በተናቁት ልቡና በተናቁት ሰውነት የሚከብር አድሮ የሚኖር መሆኑን ለመግለጥ ማለት ነው። በተለይ በተለይ ክርስትናችን ማይከሉ የክርስቶስ መገለጡ በትህትና ነው። ቅዱስ ለእስክንድሮስ በሃይማኖቱ በመንክር ትህትናሁ ወረደ እግዚአብሔር ቃል ይላል። ወንድ እግዚአብሔር ቃል በሚያስደንቅ ትህትና ወደ ምድር መጣ ነው የሚል ይኸውም ያደረገው ስለ ማንም አይደለም፣ ስለ እኛ ስለ ጠፋ ነው፣ እኛን ለማዳን ነው ብሎ ይናገራል። እሱ በትህትና እኛን ለማዳን ሲገለጥ፣ እኛ ደግሞ በትህትና እንድንገለጥ አብነት ሲሆነ ነው ማለት ነው። ወደ እርሱ የምንቀርብበት አንዱ መንገድ እሱ ነው ይኸውም በትሁት በዘባነ ኪሩብ የሚመሰገን ጌታ በአህያ ላይ ተጭኖ በሰዎች መካከል ሲገለጥ ትህትና ማህደረ እግዚአብሔር ለመሆን እጅግ በጣም አስፈላጊ ምግባር መንፈሳዊ እንደሆነ ለማሳወቅ ነው። ቅዱስ ኢራቅሊስ በሃይማኖት አበው እርሱ በዘባነ ኪሩብ የሚኖር ሲሆን በምድር መገለጡን ይመሰክራል ለአንተ ንቡር በኪሩቤል አንተ ህዱር ውስተ በመቃብር ያደረ በኪሩቤል ግን የሚኖር መሆኑን ጌትነቱን ሰውነቱን ሲገልጥ ማለት ነው እና እኛን ማደሪያዎቹ ለማድረግ ነው የመጣው የሚለውን ቤተ ክርስቲያን ታስተምራለች ማደሪያዎቹ ለመሆን እኛ ምንፈልግ እኛ ደግሞ በትሁት ሰብእና በቅን ልቡና መገለጥ መኖር እንዲገባን አብነታችን መድኃኒታችን ኢየሱስ ክርስቶስ ነው ይህንን ልብ ማድረግ ይገባል። ሌላው በዚያ በክርስቶስ ሲገለጥ ሲመሰገን እግዚአብሔርነቱ ጌትነቱ በሕፃናት አንደበት ተገልጦ ሲመሰገን የቀኑ ብዙዎች ነበሩ ይመስለናል። እና ጌታችን አምላክነቱ በሰዎች አንደበት ሳይሆን በብዑዛን ፍጥረታት እንዲገለጥ አድርጎ ድል አድርጓቸዋል። ያውም በትህትና ነው፣ ሳይቆጣ ፊቱን ሳይመልስባቸው አስተምሮ መልሷቸዋል። እና ይህንን ልብ ማድረግ ይገባል። ሌላው እስራኤል አይሁድ ፈሪሳውያንን የለቀፈበት ጊዜያቸውን አለማወቃቸው እና ጊዜያቸውን ለመዳን ጊዜያቸውን ለበጎ ስራ አለመጠቀማቸው ነቅፏቸዋል። ጊዜ ከእግዚአብሔር የተሰጠ መክሊት ነው። በተለይም ክርስቶስ ሰው ሆኖ ወደኛ የመጣባት ያቺ ጊዜ የምትባለው የተወደደች የተመረጠች የእግዚአብሔር ጌታ ቀን ይባላል። እግዚአብሔር ቀን አመተ እግዚአብሔር ህሪት የተመረጠች ቀን ይህች፣ ማለት ዘመነ ስጋዊ ይላል የተመረጠች ናት ማለት ነቢያት ጥንት ሲመኟት የነበረች። በሉቃስ ምራፍ አስር ላይ እናንተ ልታዩት የምታዩትን ሊያዩ የተመኙ ብዙ ነበሩ። ነቢያት ጻድቃን፣ ወደዱ፣ ተመኙ፣ ናፈቁ፣ ግን አረፍተ ዘመን ገታቸው፣ ሞት ከለከላቸው፣ አላዩ የእናንተ የሚያዩ አይኖቻችሁ የሚሰሙ ጆሮዎቻችሁ የተከበሩ ብፁዓን ናቸው ብሎ አመስግኗል ያ ማለት ያቺ ጊዜ ከእግዚአብሔር የተሰጠች የተመረጠች የመዳን ቀን ነበር እና እኒህ ፈሪሳውያን አንቺ ኢየሩሳሌም ብታውቂ ሰላምሽ ዛሬ ነበረ ብሏታል ሰላም ማለት ከእግዚአብሔር ጋር አንድነትን የምትፈጥርበት ጊዜ በምስጋና የሚተባበሩበት ጊዜ በህፃናቱ ምስጋና ከመላእክት ህብረት አንድ የሚሆኑበት ጊዜ ያ ጊዜ ነበረ ምንድነው በመረዳት ባለመረዳት የሚሆን በተለያየ ሁኔታ ጊዜን ለመዳን አለመጠቀም በተለይ በኛ ጊዜ ይታያል። አሁን ባለንበት ወጣትነትን ለእግዚአብሔር አለመጠቀም ሕይወትን የተሰጠን ከእግዚአብሔር የተሰጠን መክሊት ጊዜያችን ለእግዚአብሔር አለመስጠት። መቼስ እግዚአብሔር ያልሰጠንን አምጦ አይልም። መቼስ ያልዘራውን አይሰበስብም፣ ያልዘራውን አያጭድም፣ ያልበተነውን ደግሞ አይሰበስብም። እና የሰጠንን ጊዜ ነው፣ የሰጠንን አካል የሰጠንን ማንነት ነው እንድንሰጠው የሚፈልገው። በመጽሐፈ ኪዳን ዘይአሲ ተወካፊ ይባላል ጌታ። ያ ማለት ምንድን ነው? ሰጥቶ የሚቀበል የትኛውንም ነገር ከእኛ ከባህሪያችን ያገኘ ነው የለም። አካል ዘ አክልን ያህል ሰጥቶን ለእሱ እንድናደርገው ይጠብቃል። ያውም የሰጠን አንዲትም ነገር ያልሰጠን ነገር አምጡ ስጡኝ ብሎ አያውቅም። እና የሰጠንን መስጠት ለእሱ አገልግሎት ማዋል ይጠበቅብናል። ጊዜያችንን አለማባከን ለቤተክርስቲያን አገልግሎት ለእኛ ሕይወት ለሰው በጎ የሚሆንበትን ስራ መስራት ይገባል። የምናልፍበት ስለሆነ ማለት ነው። እና እስራኤል ብታውቂስ ሰላምሽ ዛሬ ነበረ ብሏል። ዛሬ የሚባለው በእኛ ሕይወት ከእለተ ልደት እስከ እለተ ሞት ያለው ነው። ይህንን በመጽሐፍ ቅዱስ ዳዊት በመዝሙር 94 ላይ የም አመሰማይ ክሙ ቃሎ የታጽለው ልበክሙ ክሙ ኑብሎ ሲጠራችሁ ዛሬ ድምፁን ሰምታችሁ ልባችሁን አታክብዱ ይላል። ዛሬ ነው የሚለው። እና ይህንን ዛሬ የሚለው ቅዱስ ጳውሎስ ብራንብረፍ አራት ላይ ተርጉሞታል። ቅዱስ የአልሳፈ ወርቅ ደግሞ ቃል በቃል እስመ ዮም እሰ ዛሬ ማለት ይላል። እምጊዜ ልደቱ ለሰብ ጊዜ እረፍቱ የሰው ከልደቱ ጀምሮ እስከ ረፍቱ ያለች ዛሬ የትባላለች በእኛ ይሄ እና ዛሬ ማለት የምንኖርባት የትላንትናውም ዛሬ ነበረች፣ ዛሬን ዛሬ ናት፣ ነገም ደግሞ ዛሬ ትሆናል። እና ብታውቂስ ሰላምሽ ዛሬ ነበር ማለት እኛ ብናውቅበት ከእውቀት ባንከለከል ልቡናችንን ባንመልስ የመዳናችን እግዚአብሔር ጋር አንድ የምንሆንበት ጊዜያችን ዛሬ ነው። ይህ ካልሆነ ፈሪሳውያን አይሁድን የገሰጻቸው እኛንም ዛሬ ይነግረናል። በኋላ ግን ጊዜው አልፎ ሰጥቶን መግለጫ ሳንጠቀም ከፊቱ ስንቀርብ ብንጸጸት ዋጋ አይኖረውም። ተልእኮ ሰጥቷል ለቤተ ክርስቲያን። ያ የቤተ ክርስቲያን ተልእኮ በዚህ በበዓል ሆሳዕና ጎልቶ ይነገራል። ይኸውም የታሰሩትን ፈታችሁ አምጡ የሚል ነው። የታሰሩትን ፈታችሁ አምጡ። እነዚያ አህያቱ ከግልገሏ ከውርንጫዋ ጋራ የሰዎች ምሳሌ ሆና ተተርጉማለች። የሰዎች ምሳሌ ነው። እኒያን የታሰሩትን ፈታችሁ አምጡልኝ ማለት ዓለም በማይ ስራ ኃጢአት ተፈት ታስሮ ነበረና እሱ በፈጸመው የማዳን ስራ ኃጢያትን ሽሯታል። ፈታችሁ አምጡልኝ ሁለት ነገር አለው። አንደኛው መፍታት ነው። ጌታችን ከኃጢአት ማሰሪያ ሊፈታን እርሱ ታስሮልናል። ለኛ ቅዱስ ለእስክንድሮስ በሃይማኖት አበው አሰር ወለ ዘይፈት ማሰር ኃጢአት ከኃጢአት ማሰሪያ የሚፈታውን እሱን አሰሩት ይላል ስለ ነገረ መስቀሉ ሲናገር አሁን ይሄ ተልዕኮ ለቤተ ክርስቲያን ተሰጥቷል ፈታችሁ አምጡ የሚል እውነት ለመናገር በዚህ ጊዜ በጣም የቤተ ክርስቲያን ተልዕኮ አልተቋረጠም አንዳንድ ሰዎች እንደሚሉት አሁን እንዳልተሰራ ብፁዓን ሊቃነ ጳጳሳት አባቶቻችን እንደው እንዳልሰሩ የሚገልጡ የሚዲያ ሰው ይኖራሉ ቤተ ክርስቲያን ተልዕኮዋን እየሰራች ሰብአዊ ድካም ሊኖርብን ይችላል። የቤተ ክርስቲያን ሐዋርያዊ ክርስቶሳዊ፣ መሲሐዊ ተልእኮ ግን እየተሰራ ነው። እለት የታሰሩትን መፍታት ላይ በሁለት ወገን እናየዋለን። አንደኛው በካህናት ተልእኮ ነው። ይህ የካህናት ተልእኮ ክርስቶሳዊ ስልጣን ነው እንጂ ምስጢረ ክህነት ክህነት እግዚአብሔር ማዳኑን ፈጽሞ በጎቹን ለመጠበቅና የታሰሩትን ለመፍታት ወደ መንግሥተ ሰማያት ለመሰብሰብ የሰጣት ከሰው የማትገኝ ከእግዚአብሔር የምትገኝ ስልጣን። ዓለም አሁን በምናየው በጣም በብዙ ወገን ታስረዋል። እውነት ለመናገር ጥቂቱን ላንሳ። አንደኛው እንደ ሀገርም በማይረባ እውነት ለመናገር ከህሊና ውጭ በሆነ እንኳን በክርስቲያን በእንስሳት በአራዊት ሊታይ ማይፈልግ ማይታይም ይሄ መከፋፈል መለያየት በዚህ ታስሯል። ሰውነት ነው እና ከዚህ መፍታት ይገባል። የትብትብ ነው ገመድ ነው አለም ላይ አስሮ የሚያስቀር በአንድ ጎን እግዚአብሔር የሰጠን ሰማያዊ ሀብት ክርስትናችንን ጭቃ ላይ መቅበር ነው። ሌላው ደግሞ ክርስትናውም እንዳይቀጥል እንቅፋት መሆን ስለሆነ የታሰሩትን መፍታት የቤተ ክርስቲያን ተልዕኮ ነው። በዘረኝነት፣ በመለያየት፣ በወንዝ፣ በጎሳ፣ በቋንቋ በማይገባ ነገር የታሰረ መፈታት ይገባዋል። በዚህ ዘመን በጣም ስጋት ውስጥ ከገባንበት አንደኛው ጉዳይ በምክረ ካህን በፈቃደ ካህን የሚመራ በጣም እየተመናመነ ነው። እሱ ላይ መጠንቀቅ ይገባናል። ኦርቶዶክሳዊነት ግለኝነት አይደለም፣ ግለኝነት አይደለም። ኦርቶዶክሳዊነት ህብረታዊነትና ባህርያዊ ክህደት የሚመራ ህይወት ስለሆነ ማለት እና ለካህን ቅርብ ሆኖ የህይወት አማካሪ የህይወት ጠባቂ አድርጎ እግዚአብሔር ሰጥቶናል። ያንን ደግሞ የእግዚአብሔር ስጦታ መጠበቅ፣ መገልገል፣ መጠቀም ይገባል። እግዚአብሔር መንግስተ ሰማያትን ሰጠም ህይወትን ሰጠም የምንለው በዚህ አልፈን ስንገኝ ነው። በዓለ ሆሳዕና ሰማያዊት ቤተ ክርስቲያን በምድር የምትገለጥበት ነው። የቤተ ክርስቲያን አገልግሎት ሰማያዊ አገልግሎት ነው። ያ ሰማያዊ አገልግሎት በዚህ በምድር ባለችው ቤተ ክርስቲያን ይገለጣል። በሰማይ ዘንባባ ይዘው ያመሰግናሉ ብሎ ያያቸው ቅዱስ ዮሐንስ ወንጌላዊ አባታችን፣ ዘንባባ ይዘው ነጭ ልብስ ለብሰው ያመሰግናሉ። የሚያመሰግኑትም ከአእላፍ መላእክት ጋር ነው። ለአምላካችን ጌትነት፣ ክብር፣ ጥበብም ኃይልም ይገባዋል ብለው ሰገዱ ይልና፣ እነሱ ሲሰግዱ በአንጻር ያሉ መላእክት፣ ስራፌል፣ ኪሩቤል፣ አእላፍ ቅዱሳን መላእክት አብረዋቸው ተቀብለው አሜን እውነት ነው ብለው ይሰግዳሉ ይላል። እና በዚህ በዓል የምናየው ኦርቶዶክሳዊ ስርዓት ቤተክርስቲያናዊ የበዓል አከባበር በሰማይ በአእላፍ ቅዱሳን መላእክትና የቤተክርስቲያን አካላት ወይም ክርስቶስ ራሷ የሆነላት የቤተክርስቲያን ህዋሳት ብልቶች የሆኑ የቅዱሳን ህብረት አገልግሎት ነው። የቤተክርስቲያናችን አለ የእኛ በቤተክርስቲያን ውስጥ ያለን ኦርቶዶክሳውያን ይህን መረዳት መጠበቅ ይገባል። ሌላውም ደግሞ የምናደርገው በምድራዊ ህሳቤ በስጋዊ ፈቃድና ምኞት የተሰራ ስርዓት የለንም። እኛ ቤተ ክርስቲያን መኳንንት ደጆችን ክፈቱ ብሎ ዳዊት ይናገራል። ከዘላለም ጀምሮ ያልተከፈቱ ደጆች ይከፈቱ ይልና የመጨረሻው የክብር ባለቤት ጌታ ይግባ። የክብር ባለቤት ይህንን አባቶቻችን በብዙ ተርጉሞታል። ሁለቱ አለበል አንደኛ፣ ይህ አርህ ውሃ ተመኳንንት መኳንንት የተባሉ ቀሳውስት፣ መምህራን ሊቃነ ጳጳሳት አባቶቻችን ካህናት ናቸው። መኳንንት በሮቹን ክፈቱ ማለት የትምህርት በሩን ክፈቱ አስተምሩ፣ የትምህርት የማስተማር የመምህርነት ተልኳችሁን በትጋት ፈጽሙ ማለት ነው። ለው ሊቃውንት ተርጉሞታል። ሁለተኛ አርህ ውሃተ መኳንንት ምእመናን፣ መኳንንት የተሰኙ ምእመናን ናቸው። ምእመናን፣ የጆሮችሁን የልቡናችሁን የጆሮ በር ክፈቱ ማለት ነው ጆሮአችሁን ክፈቱ። ምእመናን ለቤተ ክርስቲያን ድምጽ ጆሮአችሁን መክፈት አለባችሁ የሚል መልእክት ነው ያለው። የእግዚአብሔር ቀዳሚ መቅደሱ የሰው ልቡናል። በብዙ ቅዱስ ጳውሎስ ያለው አንትሙ ውእቱ ታቦቱ ለእግዚአብሔር ታቦቱ፣ መቅደሱ እናንተ ናችሁ። የእግዚአብሔር መቅደስ እንዳታፈርሱ፣ በኃጢአት በርኩሰት በጣዖት እንዳታሳድፉ እንዳታሳድፉ፣ እግዚአብሔር መቅደሱን ያሳደፈውን በሲኦል በጋህንም ያፈርሰዋል ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ያስተምራል እና የክብር ባለቤት ይግባ ማለት ዋናው እና መሰረተ መጠቅለያው የዚህ ሁሉ አገልግሎታችን የጾማችን፣ የጸሎታችን፣ የመጽዋታችን፣ የበዓላት አከባበራችን የሁሉ መጠቅለያው መደምደሚያው የክብር ባለቤት በልቡናችሁ ሂደት ነው። ይህ የክብር ባለቤት የሰራዊት ጌታ እግዚአብሔር በልቡናችሁ ሂደት ልቡናችሁን ማህደረ እግዚአብሔር አድርጉ የሚል ነው ነውና ሁላችንም እኛም ካህናት፣ ምእመናን ልቡናችንን ለትምህርት ለእግዚአብሔር ቃል መክፈት ይገባል። ባሉን የሰላም ያደርግልን አገልግሎታችንን በቸርነቱ እንድንፈጽም በረድኤት እንዳይለየን ቤተ ክርስቲያናችንን እንዲጠብቅልን ቅዱስ ፈቃዱ ይሆንልን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንዳንዳችን ለሚሆን